እንደምንም ጥርሴን ነክሼ ይሄቴን ቀበርኳት። ወንድማችን ማስተር አብነት ሁላችንም እንደምናውቀው በማህበራዊ ሚዲያ ላይ ለብዙዎች እርዳታን ሲያደርግ እንዲሁም ለሚያለቅሱ እናቶችና አባቶች ፈጥኖ ደራሽ እንደሆነ ብዙዎቻችን እናውቃለን። ታዲያ ማስተር አብነት ዛሬ እኛ እሱን ከማወቃችን በፊት ምን አይነት ህይወት ነበረው ለማለት ወደድን። ማስተር አብነት ከጥቂት ጊዜ በፊት በሲጂቲቪ ላይ ከሐዋርያው ታምራት ታረቀኝ ጋራ በነበረው ቃለ መጠይቅ ብዙዎችን ያሳዘነ እንዲሁም ለብዙዎች ትምህርት አዘል የህይወት ታሪኩን አካፍሏል። እሱም ከልብ የሚወዳት እህቱ እንደነበረች በሁሉ ነገሩ ተካፋይ የነበረችው እህቱ አንድ ቀን ስልክ ደወለችለት። እሷም ልብስ እንደሌላትና ልብስ እንዲገዛላት አሳወቀችው። እሱም በኪሱ ያለውን መቶ ብር ተመልክቶ የሚያውቃቸው ልብስ ነጋዴዎችን ተማምኖ እንድትመጣ ነገራት። ነገር ግን እህቱ እንደ በፊቱ ላያገኛት በሞት ተለየችው። ከዚህ በኋላ ራሱን አለማወቁና በብዙ እየተጎዳ ጥርሱን ነክሶ እንደተሰናበታት ማስተራብነት ይነግረናል። እስኪ ማስተር አብነት ከራሱ ካንደበቱ የተናገረውን ቪዲዮን ተመልክተን እንመለስ። እንደምንም የሚወዳት እንዴ አይኔ ብሌን የምጠነቀቅላት፣ በጣም ሳሳላት ታናሽ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገው ነገር ነው የምስለብሰው። በጣም ነው ወዳት በጣም ነው በቃ ጥሩ ቦታ የሚሰጣት እሷን። በጣም ትወደኛለች፣ ቤተሰቤ በጣም ሁሉም ነው ምን ወዳትና፣ አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ ያችን ሸይቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና፣ ደወለች እኔ ጋ ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ፣ ደህና ነኝ አልባት። ልብስ የለኝም እኮ ለምን አስገዛኝም ማለች። ገንዘብ የለማ ልብስ ለመግዛት እና ሆቴል ላይ ቁጭ ብያለሁ። ማዘር መቶ ብር ሰጣኝ ነበር፣ በደንብ አስታውሳለሁ። ጊዜ ግዜ የሆነና ልብስ እግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላላማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬቀጠርኳት ከዛ ትመጣለች ብዬ ጠበኩ፣ ትመጣለች ብዬ ጠበኩ፣ ትመጣለች ብዬ ጠበኩ። ለካ ሰዋ አርፋለች። እና እግዚአብሔር ይመስገን እግዚአብሔር ይመስገን ይህቴ ማራፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም። በብዙ መንገድ ተጎደውና እንደምንም ጥርሴ ነክሼ ሄዴን ቀበርኳት። ወንድማችን ማስተር አብነት ዛሬ ላይ ሆኖ ትላንትና በቸገረው ቀን ሲመለከታት ደስተኛ የሚሆንባት፣ ምንም ቢቸግረው ለሚወዳት እህቱ የማይከለክለው፣ ምን አይነት ጊዜ በህይወቱ እንዳለፈ እና በእግዚአብሔር ታምኖ መጠበቅ ሁሉን እንዳልተፈጠረ እንደሚያስረሳ ያሳያል። ታዲያ ሁሉም ዛሬ ላይ የምንመለከታቸው ታዋቂና ዝነኛ ሰዎች ወደ ትላንትናቸው ሲመለከቱ አስከፊና አላልፈውም ያሉት ቀኖች እንዳሉ የማይካዱ ናቸው። እንግዲህ ዛሬ ላይ የማይታለፍ የሚመስል ሁኔታ ውስጥ ያላችሁ ሰዎች ምንም ቢሆን እግዚአብሔር አጥብቆ በመያዝ ካላችሁበት ሁኔታ እንደምትሻገሩ በተስፋ ተራመዱ። መጽሐፍ ቅዱስም ሲናገር የዮሐንስ ወንጌል አምስት ከቁጥር አምስት ጀምሮ እንዲህ ይላል፣ በዚያም ለ38 ዓመት ሕመምተኛ ሆኖ የኖረ አንድ ሰው ነበረ። ኢየሱስም ይህንን ሰው ተኝቶ ባገኘው ጊዜ ለብዙ ጊዜ በዚህ ሁኔታ እንደነበረ አውቆ ልትድን ትፈልጋለህ አለው። ሕመምተኛውም መልሶ ጌታ ሆይ፣ ውኃ በሚናወጥ ጊዜ ወደ መጥመቂያይቱ የሚያወርደኝ ሰው የለኝም፣ ለመግባትም ስሞክር ሌላው ይቀድመኛል አለው። ኢየሱስም ተነስተ መኝታህን ተሸክመ ሂድ አለው። እንግዲህ ለዚህ ለ38 ዓመት ህመምተኛ መሽቀዳደምን ለፈውሱ ሳያደርግ ራሱ ፈዋሹ ኢየሱስ እንደመጣለት ማናችንም ብንሆን አንድ ቀን የኛ እንደሆነ በማሰብ እንኑር። ውድ የእምነት ሚዲያ ተከታታዮች ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም አስተያየት በኮመንት ስር አስቀምጡልን እንላለን። ለዚህ ሚዲያ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃ በፍጥነት እንዲደርሳችሁ የደውል ምልክት መጫን አይዘንጉ። እኛ ከወዲሁ ተሰናበት ናችሁ። ቸር ሰንብቱ።